ሰበር ዜና ፋኖ ሲጠበቅ አሰብና ወልቃየት ላይ ሊገነፍል ነው ሻዕቢያ ጸረ ሚሳኤሎቹን ወደ አሰብ ማስጠጋቱ ሲሰማ ሕውሓት በቀጣይ ሳምንት ወልቃየት ላይ ጦርነት ሊከፍት መሆኑን አንድ ባለስልጣን ይፋ አድርገዋል አብይ ውጊያው ከተጀመረም እየየ ብትሉ ማንም አይደርስላችሁም ማለታቸውን ተከትሎ ሻዕቢያ ጸረ ሚሳኤሎቹን በተጠንቀቅ አድርጓል ሻዕቢያ ጸረ ሚሳኤሎቹን አስጠጋ ጠቅላዩ ጦርነቱ ከተጀመረ እንደ ጋዛና ዩክሬን ማንም አያድናቸው ማለታቸውን ተከትሎም በአዳሎ ቤተ መንግስት ትርምሱ በርክቷል። ከትናንት ምሽት አንስቶ ሻቢያም የአየር ኃይል ማዘዣ ጣቢያውን ወደ አሰብ ያዛወረ ሲሆን ጦሩ በልዩ ሁኔታ በተጠንቀቅ እንዲሆን አዟል። ይህ በእንዲህ እንዳለ ሻቢያም ለኢትዮጵያ መልስ የሰጠ ሲሆን ብላ ሳይሉት ወጥ አድርጉልኝ ይላል ሲል በትረትና ዘለፋ የታጨቀ መልስ ሰጥቷል። እንመለስበታለን። ሕውሓት በወልቃይት በቀጣይ ሳምንት ውስጥ ጥቃት ሊከፍት ማቀዱ ተሰማ። አንድ የወልቃይት ከፍተኛ ባለስልጣን የሕወሓት የጦርነት እቅድ እጃችን ገብቷል ብለዋል። በእቅዱ መሠረት ከሻቢያ ጋር በመናበብ በህዳር ወር ውጊያ ለመክፈት አቅዷል ብለዋል። ጀኔራል ታደሰ ወረደ በበኩላቸውም በወልቃየት ጉዳይ ጌታቸውና ጀኔራል ጻድቃን አያገባቸውም ሲሉ ተደምጠዋል። በዝርዝር እናስደምጣቸዋለን። ከሳምንት በፊት በርካታ ሰዎች በተገደሉበት ወረዳ ሌላ ጥቃት ተፈጽሟል። በጥቃቱም በወረዳዋ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰምተዋል። ይህ ጥቃት የተፈጸመው በወቅቱ የተፈጸመውን ጥቃት ተከትሎ የወረዳው አስተዳዳሪ ህዝቡ የጦር መሳሪያ እንዲታጠቅ ካስተላለፉ በኋላ ነው። ትሰሙታላችሁ። ሐማስ በእስራኤል ወታደሮች ላይ አደገኛ የሆነ ጥቃት ሰነዘረ። የተኩስ አቁም ስምምነቱ ፈረሰ። እስራኤል ሐማስን በደማቁ የተሰመረውን ቀይ መስመር ጥሷል በማለት አራስ ነብር ሁናለች። ይህንን ተከትሎ እስራኤል ከባድ ጥቃት ፈጽማለች። ጥቃቱም በርካቶች ተገድለዋል። ሁኔታው የተቆጡት ዶናልድ ትራምፕ በበኩላቸው አደገኛ ትዕዛዝ ሰጥተዋል። ሐማስ በበኩሉ የተማጽኖ ጥሪ አሰምቷል። በዝርዝር ይዘነዋል ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ትገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ሻቢያ ጸረ ሚሳኤሎቹን አስጠጋም። ጠቅላዩ ጦርነቱ ከተጀመረ እንደ ጋዛና ዩክሬን ማንም አያድናቸውም ማለታቸውን ተከትሎ ባዳሎ ቤተመንግስት መንግስት ትርምሱ በርክቷል። ከትናንት ምሽት አንስቶ ሻቢያም የአየር ኃይል ማዘዣ ጣቢያውን ወደ አሰብ ያዛወረ ሲሆን ጦሩ በልዩ ሁኔታ በተጠንቀቅ እንዲሆን አዟል። ይህ በእንዲህ እንዳለ ሻቢያም ለኢትዮጵያ መልስ የሰጠ ሲሆን ብላ ሳይሉት ወጥ አድርጉልኝ ይላል ሲል በተረትና ዘለፈ የታጨቀ መልስ ሰጥቷል። ጠቅላይ ሚኒስትር በማንኛውም ሰዓት ጦርነቱ ሊጀመር ይችላል። ከተጀመረ ደግሞ እንደ ጋዛና ዩክሬን ማንም አያድናችሁም ብለዋል። ይህ አስተያየት አስመራን እንደ ጋዛ የሚለውን ትንተና ያስታወሰ ሆኗል። በዚህ የጠቅላዩ ንግግር የኤርትራ ባለስልጣናት ድንጋጤ ውስጥ መግባታቸው ተነግሯል። ይህን ተከትሎ አቢ ከፓርላማ ንግግር ሳይጨርሱ ሻቢያ አየር መሳሪያዎቹን፣ ጸረ ሚሳኤሎቹን እንዲሁም ሚግ ጀቶቹን ወደ አሰብ አስጠግቷል። ይህ አቢ በማንኛውም ሰዓት ጦርነቱ ሊነሳ ይችላል ሲሉ መናገራቸውን ተከትሎም የአየር ጥቃት ሊፈጸምብኝ ይችላል ከሚል ስጋት የመነጨ እንደሆነም ከስፍራው የወጡ መረጃዎች አረጋግጠዋል። ይህ በእንዲህ እንዳለ ሻዕቢያ ባፈ ቅላጤው አቶ የማነ በኩል ለኢትዮጵያ መንግስት ምላሽ ሰጥቷል። በምላሹም ብላ ሳይሉት ወጥ ጨምሩልኝ ይላል ሲል ተሳልቋል። የኤርትራ መንግስት ቃል አቀባይ የማነ ገብረ መስቀል የኢትዮጵያው ገዢ ብልጽግና ፓርቲ በባህር በር ጉዳይ ላይ የሚከተለው አምታች የሆነ አካሄድ በቀጠናው ጦርነት ሊቀሰቅስ ይችላል በማለት አስጠንቅቀዋል። ኢትዮጵያ ጦር ኃይሎች ጠቅላይ ታማጆር ሹምና ሌሎች አገሪቱ ከፍተኛ የጦር መኮንኖች በኤርትራ ላይ የጦርነት ዛቻ ማሰማት ቀጥለዋል በማለት የከሰሱት የማነ በሌላ በኩል ደግሞ ብልጽግና ኢትዮጵያን ከምጽዋ አሰብና ከጅቡቲዋ ታጁራ ወደብ ጋር የሚያገናኝ የባቡር ሀዲድ ለመገንባት እንዳቀደ በመግለጽ አምታች አካሄድ ይከተላል በማለት ተችተዋል። ይሄ የፓርቲ እሳቤ ግን ከቅን ልቦ ቦናይ ከመነጨ ፍላጎትና ከቀጠናዊ የሰላምና ትብብር ፖሊሲ ጋር አንዳችም ግንኙነት የለውም ሲሉ የማን አጣጥለውታል። ኢትዮጵያ በአሰብ ወደብ ላይ ያነሳቸውን ጥያቄ የማይጨበጥ የሕልም ቅዠት በማለት ያጣጣሉት የማነ በአቢ በኩል የቀረበውን የንግግር ጥያቄ በር ዘግተዋል። የኢትዮጵያ ጦር ኃይሎች ጠቅላይ ታማጆርሹም ፊልድ ማርሻል ብርሃኑ ጁላ ከሰሞኑ ባደረጉት ንግግር ኢትዮጵያ በቦሊም በባሌም የባህር በር እናገኛለን ማለታቸው ይታወሳል። ብርሃኑ ኢትዮጵያ በየትኛውም መንገድ የባህር በር ባለቤት ትሆናለች ባሉበት ንግግር ላይ 200 ሚሊዮን ሕዝብ በ2 ሚሊዮን አይዘጋም በማለት መልእክቱን ለኤርትራ መሆኑን አመላክተዋል። ኤርትራው ቃል አቀባይ ኢትዮጵያ ከቀይ ባህር ሀገራት ወደቦች ጋር በቀጥታ የሚያገናኛት የባቡር መስመር ለመገንባት ያዘችውን ዕቅድ ተቃውመዋል። የማነ ኢትዮጵያን ከምጽዋ አሰብና ከጅቡቲዋ ታጁራ ወደብ ጋር የሚያገናኝ የባቡር መስመር ለመገንባት መታቀል ዱን አምታች አካሄድ በማለት ተችተዋል። ሕውሓት በወልቃይት ጦርነት ለመክፈት ቀን ሲቆርጥ ጀኔራል ታደሰ ወረደ ተቆጥተዋል። ሕውሓት ከሦስት ዓመት በኋላ ዳግም ወልቃይት ላይ ጦርነት ለመክፈት ቀን ቆርጦ እየተዘጋጀ መሆኑ ሲሰማም ጀኔራል ታደሰ ወረደ ደግሞ እነጌታቸው ረዳን ስለ ትግራይ መለከታቸውም ብለዋል። ጀኔራሉ አዲስ ባወጡት መግለጫ ተፈናቃዮችንም ይሁን ወልቃይትን ለመመለስ ብቸኛው መንገድ የፕሪቶሪያ ስምምነት እንጂ እነጌታቸው ረዳ አይደሉም ብለዋል። ሕውሓት በወልቃይት በቀጣይ ሳምንት ውስጥ ጥቃት ሊከፍት ማቀዱ ተሰምቷል። አንድ የወልቀይት ከፍተኛ ባለስልጣን የህወሓት የጦርነት እቅድ እጃችን ገብቷል ብለዋል። እቅዱ መሠረት ከሻዕቢያ ጋር በመናበብ በህዳር ወር ውጊያ ለመክፈት አቅዷል ብለዋል። እንደተፈራው ሊሆን ነው። ውጊያው በሁመራ ሊፈነዳ መቃረቡን የሚጠቁም ወታደራዊ መረጃ ወጥቷል። ከትናንት በስቲያ ከዲያስፖራ የህወሓት ደጋፊዎች ጋር በዙም ውይይት ያደረጉት ዶክተር ደብረጽዮን ገብረ ሚካኤል ወልቀይትን በኃይል ለመያዝ አማራጭ ሀሳብ ማቅረባ ቸውን መዘገባችን አይዘነጋም። ዛሬ ደግሞ አንድ የወልቃይት ከፍተኛ አመራር ሕውሓት በህዳር ወር ጦርነት ለመክፈት ዝግጅቱን ጨርሷል ሲሉ በማህበራዊ ገጻቸው ላይ ጽፈዋል። የወልቃይት ጠገዴ ዞን የሚልሻ ጽህፈት ቤት ኃላፊ የሆኑት አቶ ክብርአብ በማህበራዊ ገጻቸው ባሰራጩት አጭር መረጃ በቀጣይ ሳምንታት ጦርነት ለመክፈት ዝግጅት እንዳለ መረጃው ደርሶናል ብለዋል። የሚልሻ ጽህፈት ቤት ኃላፊው ወያኔ በመጪው ወር ማለትም ህዳር ወር ወልቃይት ጠገዴን በኃይል መውረር ተዘጋጅቷል። የነጌታቸው ረዳን ተፈናቃይ በተመለከተ አጀንዳ ትተን አሁን በአንድነት መቆም መዘጋጀት አለብን። ለዳግም ባርነት የሚወድቅ ትውልድ የለም። እኛ የአባቶቻችን ልጆች መሆን አለብን። የጀመርነውን ትግል ዳር ማድረስ አለብን ሲሉ ህዝቡ በንቃትና በተጠንቀቅ እንዲቆም አዘዋል። በወልቃይት ጥቃት ሊከፍት ይችላል የተባለው ኃይል አርሚ ሰባ ነው። በኮሎኔል ሙዘይን የሚመራው ይህ አርሚ ባለፉት ሳምንት ግዙፍ የኮማንዶ ኃይል በሸረሪና ማስመረቁ አይዘነጋም። ዘ ኢኮኖሚስት ባለፉት ሳምንት በአሰራጨው ሰፊ ዘገባው በቅርቡ በወልቃይቱ ውጊያ ሊቀሰቀስ ይችላል ሲል ስጋቱን መግለጹ ይታወሳል። መጽሔቱ ያነጋገራቸው የህዋት አርሚ ሰባ ወታደሮች ሱዳን ላይ ካልቡርሃን ወገንን እየተዋጋን ከተሞችን ማስለቀቅና መልሶ መቆጣጠር ችለናል። የራሳችንን መሬት ለማስመለስ ደግሞ እንችላለን። ይህንንም በቅርቡ እናደርገዋለን ሲል መናገሩን ዘገባው ጠቅሷል። ወዲህ ደግሞ ጄኔራል ታደሰ ወረደ የፕሪቶሪያ ስምምነት ባለቤት የሚመሩት አስተዳደር የተቆጣጠረው ሕውሓት መሆኑን በመግለጽ የተናጠል እንቅስቃሴዎችን አንቀበልም ብለዋል። ጄኔራሉ ተፈናቃዮችን ለመመለስ የተጀመረው ንግግር የሚፈጸም መ በፕሪቶሪያ ስምምነት ባለቤት ሕውሓት ብቻ ነው ብለዋል። ጄኔራሉ ይሄን ያሉት ጠቅላይ ሚኒስትር አብይ አህመድ በትናንቱ የፓርላማ ማብራሪያቸው የፕሪቶሪያው ባለቤትና ፈራሚዎች እነጌታቸው ረዳ ናቸው ካሉ በኋላ ነው። ጠቅላይ ሚኒስትሩ ስለ ስምምነቱ በሰጡት ማብራሪያ ዋና ዋናዎቹ ፈራሚ ባለቤቶች እነጌታቸው ረዳና ጄኔራል ጻድቃን ገብረትንሳኤ ናቸው ብለዋል። ጄኔራል ታደሰ በሰዓታት ልዩነት ባወጡት መግለጫ እኛ የሌለንበት ተፈናቃዮችን የመመለስ ንግግር ተቀባይነት የለውም ብለዋል። ምንም እንኳን ጀኔራሉ የስምምነቱ ባለቤት ሕውሓት መሆኑን ቢገልጹ በምርጫ ቦርድ ተሰርዞ ሕጋዊነቱን ካጣ ወራቶች ተቆጥረዋል። እነ ጌታቸው ረዳ ተፈናቃዮችን ወደ ወልቃይት ለመመለስ ንግግር መጀመራቸው የሚታወቅ ሲሆን ከሰሞኑ ወደ ሁመራ ቀንተው ከአማራ ኃይሎች ጋር መክረዋል። ሕውሓትና እና ጀኔራል ታደሰ አስተዳደር ተፈናቃዮችን ለመመለስ የተጀመረውን ንግግር የተቃወሙት ወልቃይትን ወደ ትግራይ መመለስ አለብን በሚል ነው። በአርሲ ሀገረ ስብከት በኖኖ ጃዊ ቀበሌ የሚኖሩ 14 ኦርቶዶክሳውያን በአሰቃቂ ሁኔታ መገደላቸው ተሰማ። በአርሲ ሀገረ ስብከት ጉና ወረዳ በሚገኝ ኖኖ ጃዊ ቀበሌ የሚኖሩ ኦርቶዶክሳውያን መገደላቸውን ማኅበረ ቅዱሳን ሚዲያ ዘግቧል። የኦርቶዶክስ አማኝ ሰላማዊ ዜጎች የተገደሉት የወረዳው አስተዳዳሪም ብዙዎችን ያስደነገጠ የጦር መሳሪያ ታጠቁ ቅስቀሳ ለህዝቡ ካስተላለፉ በኋላ ነው። በኖኖ ወረዳ ጃዊ ቀበሌ የሚኖሩ 14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 ምክንያት ከፍተኛ ጉዳት ደርሶባቸው ለተሻለ ሕክምና ወደ አምቦምሳ ከተማ ሪፈር መሄዳቸው ተነግሯል። ከተገደሉት ምዕመናን ውስጥ ስድስቱ በገገሌ በአለወልድ ቤተክርስቲያን አንድ ደግሞ በሞዬ ቅዱስ ዮሐንስ ቤተክርስቲያንና ቀሪ ሟቾች ባሉበት አካባቢያቸው ስራ ተቀብራቸው ተፈጽሟል። በዘገባው እንደተመላከተው በቀበሌው ባለው ከፍተኛ ስጋት በቀጣይ የባሰ ችግር እንዳይፈጠር በሀገረ ስብከት ደረጃ ከመንግሥት ጋር በጋራ መስራት ይገባል ተብሏል። በአሁኑ ሰዓት በአካባቢው ሁኔታዎችን ለማረጋጋት የሀገር መከላከያ በስፍራው እንደሚገኝ በዘገባው ተጠቅሷል። ከዚህ በፊት በተመሳሳይ ሁኔታ በቀበሌው ውስጥ የሚኖሩ ስምንት ኦርቶዶክሳውያን ሌሊት ላይ ከቤታቸው አስወጥተው የታጠቁ ኃይሎች በአሰቃቂ ሁኔታ መግደላቸው ይታወሳል። በአካባቢው ለዓመታት በኦርቶዶክስ አማንያን ላይ ያነጣጠረ ጥቃት በተደጋጋሚ መፈጸሙ የሚታወስ ሲሆን የመንግስት የጸጥታ ኃይሎች በአካባቢው መሰማራት ግድያውን አላስቆመውም ተብሏል። ኦርቶዶክሳውያን በተገደሉበት በዚሁ ኖኖ ወረዳ ባለፈው ሳምንት ከጉራጌ ዞን የተሻገሩ ናቸው የተባሉ ታጣቂዎች በፈጸሙት ጥቃት በርካቶች መገደላቸው ይታወሳል። በጥቃቱ የሞቱ ሰዎች ቁጥር ሃያ ገደማ መሆኑ መገለጹ የሚታወስ ሲሆን ከግድያው በኋላ የወረዳው አስተዳዳሪ ሕዝቡ ጦር መሳሪያ ገዝቶ እንዲታጠቅ ሲቀሰቅሱ ተደምጠዋል። ሐማስ በእስራኤል ወታደሮች ላይ አደገኛ የሆነ ጥቃት ሰነዘረም። የተኩስ አቁም ስምምነቱ ፈረሳም። እስራኤል ሐማስን በደማቁ የተሰመረውን ቀይ መስመር ጥሷል በማለት አራስ ነብር ሆናለች። ይህንን ተከትሎ እስራኤል ከባድ ጥቃት ፈጽማለች። በጥቃቱም በርካቶች ተገድለዋል። በሁኔታው የተቆጡት ዶናልድ ትራምፕ በበኩላቸው አደገኛ ትዕዛዝ ሰጠዋል። ሐማስ በበኩሉ የተማጽኖ ጥሪ አሰምቷል። እስራኤል ጥቃቱን የፈጸመችው ሐማስ የተኩስ አቁም ስምምነቱን ጥሷል በማለት ከወነጀለች በኋላ ነው። ጥቃቱን ተከትሎም በርካቶች ምግድላቸው ታውቋል። እስራኤል ሐማስ ስምምነት የተደረሰበትን የተኩስ አቁም ጥሷል በሚል በፈጸመ ያገኘችው ተከታታይ የአየር ድብደባ ቢያንስ 33 ፍልስጤማውያን መገደላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲና የሆስፒታል ምንጮች ገልጸዋል። የእስራኤል መከላከያ ሚኒስትር እስራኤል ካትስ ሃማስ ማክሰኞ ዕለት የእስራኤል ወታደሮችን አጥቅቷል ሲሉ ወንጀለውታል። ከዚህም ባሻገር የታጋቾች አስክሬን ሲመለስ ጥሰት ተፈጽሟል ብለዋል። ሃማስ በበኩሉ ከጥቃቱ ጋር ምንም ግንኙነት እንደሌለው በመግለጽ ለተኩስ አቁሙ አሁንም ተገዥ መሆኑን አስታውቋል። አሜሪካው ፕሬዝዳንት የተኩስ አቁም ስምምነቱን ምንም ነገር አደጋ ላይ አይጥለውም ያሉ ቢሆንም እስራኤል ወታደሮቿ ኢላማ ተደርገው ጥቃት ከተፈጸመባቸው ምላሽ መስጠት አለባት ብለዋል። የጋዛ ሲቪል መከላከያ ኤጀንሲ ቃል አቀባይ ለቢቢሲ እንደተናገሩት የህይወት አድን ሰራተኞች በተደጋጋሚ በሚፈጸመው የአየር ድብደባ መካከልና በግብዓት እጥረት ውስጥ ሆነው በአስቸጋሪ ሁኔታ መካከል ህይወት ለማትረፍ እየሰሩ ነው ብለዋል። የተወሰኑት ያልተገኙት ሰዎች በፍርስራሽ ውስጥ ናቸው። በዚህም የተነሳ የሟቾች ቁጥር ይጨምራል የሚል ፍርሃት አለ ብለዋል። ማክሰኞ ምሽት የእስራኤሉ ጠቅላይ ሚኒስትር ጽህፈት ቤት በሰጠው አጭር መግለጫ ሀገሪቱ ጦር ከባድ ድብደባ እንዲፈጽም መታዘዙን የገለጸ ሲሆን ምክንያቶችን ግን አላሳወቀም። ካትስ ግን ማክሰኞ ዕለት ሐማስ በጋዛ በሚገኙ የእስራኤል ወታደሮች ላይ ጥቃት በመክፈት በደማቁ የተሰመረውን ቀይ መስመር ጥሷል ብለዋል። ሐማስ ወታደሮቹ የእስራኤል ሰራዊት ላይ ጥቃት አለመፈጸሙን ገልጾ መግለጫ ያወጣ ሲሆን የእስራኤልን ጥቃት አውግዟል።